ሰላም ጤና ይስጥልኝ፣ ማሮቼ ፍቅሮቼ፣ እንዴት ናችሁ የኔ ፎሎሮቼ? ገብታችሁ እስኪ ኢትዮጵያውንም ሰብስክራይብ አድርጉኝ፣ አበረታቱኝ እንደው። እና ማሮቼ ፍቅሮቼ፣ ትናንትና ግንቦት 15 ነበረ፣ የኔና የባለቤቴ የተጋበንበት ቀን ነበረ። አከበርኩኝ፣ ስራዬን ጨርሼ ወደ አስራ ሁለት ሰዓት ይሆናል አከበርኩኝም። ይሁን ብዬ መቼም ቀኗን ስለማረሳት ማለት በወግ ማድረግ ያገባቸው ልጆች መቼም ታውቃላችሁ፣ መቼም ያችን ቀን አትረሱ። ሞትና ሰርግ ነው አንድ ነው ይባላል፣ እና እኔም ያችን ቀን አከበርኳት። ከስራ ከመዳም ስራ መልስ በኋላ በጣም ደስ ይል ነበር እና ማሮቼ ፍቅሮቼ እስቲ የህይወት ታሪኬን ብናገር ጥሩ ነው። የሆነ ነገር ደግሞ ሀቢባን ማማከር አለብኝ። የህይወት ታሪኬን መናገር አለብኝ ብዬ አስቤያለሁ። ከኔ ሰው ብዙ ነገር አቢሶ እዚህ ስደት ላይ የሚሰሩ ልጆች ከኔ ብዙ ነገርን ይማራሉ ብዬ አስባለሁ። እና ሼር ብሊንግ ያረጋችሁ ይሄን ነገር ለሀቢባዬ አድርሶልኝ ብዙም ጊዜ ያስገብኝ ብያት፣ ግን ያው ብዙ ኮመንቶች ስላሉ አልገባውኝም። ብ ወደፊት ደግሞ ይደርሳል እና ማሮቼ ፍቅሮቼ ምልላችሁ ነው። እኔ ያው ስደት ላይ ብዙ ቆይች ያለው የቆየውበትም ምክንያት በደረሰብኝ ነገር በተገፈውት ነገር በቃ አገሬ እንዳልገባ በቃ ብዙ ነገር አስጠልቶኝ ነው የቀረሁት። ለዛ ያው ስደት ላይ የቀረው እስካሁን ከምወደው ባሌ ጋ ወልጄ ምናምን የራሴን ህይወት ይኖረኝ ነበር፣ ግን በደረሰብኝ ነገር በቃ ኢትዮጵያም አልገባውም። እዚሁ እስካሁን እዚሁ ነኝ። እግዚአብሔር ደግሞ ወደፊቱን እግዚአብሔር ያውቃል። እና ማሮቼ ፍቅሮቼ ምኞታችሁን ግለጹልኝ። አይለያችሁ፣ እግዚአብሔር አምላክ አይለያችሁ። ዛሬ ኪዳነ ምሕረት ናት። እሷ ትልቅ ቦታ ታደርሳችሁ ብላችሁ ምኞታችሁን ግለጹልኝ ወደ የተዋህዶ ልጆች ሙስሊም፣ ክርስቲያን ሁላችሁ እና በጣም ነው። እኔ እና እሱ ያው የልጅነት ጓደኛ ሁሉ ነገሬ ነው። አንተ ስላገባውክ እግዚአብሔር ይመስገን። አንተም ደግሞ እኔን ስለሰጣክ እግዚአብሔር እግዚአብሔርን አመሰግን እኔ ማለት ጠንካራ ሴት በቃ ብዙ ነገር እንትን ብዬ ወደፊት ለፊት ማስብ ጠንካራ ልጅ ነኝ እና እግዚአብሔር እኔ ለአንተ ስለሰጠክ አንተም ደግሞ እግዚአብሔርን አመሰግን። የምሰማ ከሆነ ሰመኛለህ። ደግሞ በውስጡ ነቅ እና ፍቅርዬ በጣም ነው የምወድቅ ወደፊት ደግሞ አሁንም ተስፋ እንቆርጥም እና በደረሰብን ነገር አሁንም ወደ ፊት ለፊት ነው። እግዚአብሔር አምላክ ደግሞ ነገ ሌላ ቀን ያመጣል። አሁንም እንታገላለን እና ማሮቼ፣ ፍቅሮቼ ገብታችሁ ዩቲዩቤን ሰብስክራይብ አድርጉ። የህይወት ታሪኬን ደግሞ አንድ ቀን በሀቢባ ቤት መናገሬ አይቀርም። ደግሞ የምናገረውም ማማከራትም ነገር አለ። የምናገረውም የህይወት ታሪኬንም የምናገረው ነገር አለ። ሼር ኮፒሊንግ እያደረጋችሁ ለሀቢባ አድርሱልኝ። ኢትዮጵያንም ገብታችሁ ደግሞ ሰብስክራይብ እያደረጋችሁ ፍቅራችሁን ግለጹልኝ። ፎቶዬን ማላረገው ምክንያት ማለት ነው፣ ሴትዬ በዚህ በኢማራት ሲም ስለሆነ የምጠቀመው ሴትዬ ፎቶን ታያለች ማለሷ። ሳታይ ኩሽና ነው ያከበርኩኝ። ለዛ ብዬ ነው ፎቶዬን እዚህም አልለቅፈው። አንድ ጊዜም እንደዚህ በቃ ያለቀስኩ ምናምን በደረሰብኝ ነገር ያለቀስኩ ምናምን ስለቅ እንዴት ያለቀሽ ትለቅ ያለሽ እንዴት ብላ እንትን አለችኝ። ለምን ብላ እንትን ስትለኝ በቃ ደበረኝ እና በቃ እናለቅሳለን። መቼም እኛ ወደ ሴ በሳን ሁሌም እናለቅሳለን፣ እናለቅሳለን። አብሶ ማዳም ቤት የምንሰራ ልጆች ሁሌም ነው የምናለቅሰው። ቢያንስ እንኳን ከ ከአንድ ሳምንት ሁለቴ ሶስቴ እናለቅሳለን። ምክንያቱም እናለቅሰው ብዙ ህመም ብዙ ቁስል ስላለብን ነው። መናገር ፈልገን ሳንናገር ስንቀር እናለቅሳለን። ብዙ ጊዜ ያለቅሳሉ። በነገራችን ላይ ግን እንደዛ ሙኝ ጠንካራን እግዚአብሔር ይመስገን እና ወሬ ያበዛባችሁ ዩቲዩብን ገብታችሁ ሰብስክራይብ አድርጉ። ማሮቼ ፍቅሮቼ፣ እንደኔ አይነቶች በጣም ነው መወዳችሁ፣ በጣም እና አይኔ ውዶች ዩቱብን ገብታችሁ ሰብስክራይብ ስታደርጉ አጫጭሩንም ሂዳችሁ ላይክ ላይክ አድርጉልኝ፣ እና ደግሞ የለቀኩትን ማታ የቀረጽኩትን ቪዲዮ ዩቱብ ላይ ለጥፍ ያለው ሂዳችሁ ልጥፍ በሉበት። እናንተ ሸወዶች በጣም ወዳችሁ ደግሞ በጣም እውነት በጣም ነኩ፣ ወይኔ ወይኔ። እና ያለው ቦታ ብቻ ታሽቀብጡ፣ እንደኔ አይነቱንም ሂዳችሁ ሰብስክራይብ አድርጋችሁ በቃ ቪዲዮን ቫይራል አውጡልኝ እባካችሁ ስወዳችሁ ስወዳችሁ እሺ ያለ